ለየት በኋላ መርሳት ካቃተሽ መፍትሄው ይሄ ነው። የወደድሽው ወንድ መልክና ድምፁ በሐሳብሽ እየተመላለሰ ደውይለት፣ ያለበት ሂጂ እያለ ሰላም ይነሳሻል። እሱን ለመርሳት ስታወጪ እና ስታወርጪ ራስሽን ሙሉ ቀን ስለእርሱ እያሰብሽ ታገኘዋለሽ። ዛሬ ግን እኔ እህትሽ መፍትሄውን እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮን ላይክ አድርጎ መጀመርና እስከ መጨረሻው በደንብ መከታተል ነው። አብራችን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ናፊ ዳር ነኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። በዚህ ቻናል ከወንዶች ጋር የሚኖረን የፍቅር ግንኙነት እንዴት ማድረግ እንችላለን፣ እንዴት አድርገን ጤናማ የሆነ የፍቅር ግንኙነት መመስረት እንችላለን የሚለውን ብቻ፣ በአጠቃላይ ከፍቅር ግንኙነት ጋር የተያያዙ ጉዳዮችን በደንብ በግልጽ በዝርዝር፣ እኔም እንደ ሴት ደግሞ ያየኋቸውን ነገሮች እነግራችኋለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ፣ እና ደግሞ ለሌሎች እህቶቻችን እንዲደርስ ከመጀመራችን በፊት ቪዲዮን ሁላችሁም ላይክ አድርጉት። እሺ ዛሬ ይዤላችሁ የመጣሁት ወደ ስድስት የሚጠጉ ነጥቦችን ነው፣ ሀሳቦችን ማለት ነው። የወደድሽውን ወንድ ምናልባት አለመግባባት ተፈጥሮ አሊያም ደግሞ ያንቺ ሊሆን የማይችል ወንድ ከሆነ እንዴት አድርገሽ መርሳት እንደምትችይው እናወራለን። የመጀመሪያው ነገር መቀበል ነው፣ ሁኔታውን መቀበል። ብዙ ሰው በጣም የሚከብደው ነገር ከተፈጠረው ነገር በላይ በጣም የሚከብደው ነገር የተፈጠረውን ነገር መቀበል አለመቻል ነው። በዚህ ምድር ላይ እኔ ምን ብዬ አስባለሁ፣ ምንም ነገር ቢሆን ምንም ነገር ሲሆን ወይ የምንደሰትበት ወይ የምንፈልገው የምናገኝበት ማለት ነው፣ ወይ ደግሞ የምንማርበት ነው። በቃ መውደቅ መሰበር ብሎ ነገር የለም። ሊያስተምረን ነው፣ ምንም ነገር ሲመጣ ሊያስተምረን ነው የሚመጣው። ሰው ከአንድ ሰው ጋር የነበረሽ የፍቅር ግንኙነት ተቋረጠ፣ ወይም ደግሞ ከመጀመሪያው ያንቺ ሊሆን የማይችል ሰው ነው ማለት የሚያስተምርሽ ነገር አለ፣ ከዛ የምትማሪው ነገር አለ። ወደ በኋላ በደንብ እንመጣበታለን፣ ግን መጀመሪያ ማድረግ ያለብሽ ነገር ሁኔታውን መቀበል ነው። በቃ ይሄ ነገር ተፈጥሯል፣ ይሄ ነገር ሃፕን አድርጓል። ብዙ ሰው ግን ምንድን ነው የሚያደርገው? ይሸሻል። እንደማይወድሽ ከአንቺ ጋር መሆን እንደማይፈልግ ወይም ደግሞ ደግሞ የአንቺ ሊሆን እንደማይችል መቀበል ይከብድሻል። መጀመሪያ ላይ ግን እውነታውን ማወቅ እውነታውን ለራስሽ መንገድ ኖ አይሆንም በቃ ይሄ ነገር ስለማይሆን እዚህ ጋር ማብቃት አለበት፣ መቆም አለበት የኔ ሊሆን የማይችል ሰው ነው ምናምን የሚለውን ነገር ለራስሽ በደንብ አድርገሽ መንገድ ሁኔታውን አክሰፕት እንድታደረጊው ያደርጋል። ስለዚህ በምታደርጊበት ሰዓት ላይ ሁሉ ነገር ቀላል ነው እያልኩሽ አይደለም። መጎዳት ሊኖር ይችላል፣ መደበር ይኖራል፣ ግን ይሄ ፓርት ኦፍ ኤት ነው። በቃ ፓርት ኦፍ ሂሊንግ ነው። ሂል የምታደረጊው ወይም ደግሞ ወደ ጥሩ ወደ ኖርማል የምትመጪው በመታመም ነው። መጎዳት ይኖረዋል። ምንም ጥያቄ የለውም። የምንፈልገው የምንወደው ሰው አይወደንም የሚለውን ቀርቶ የማንፈልገው በቃ ጭራሽ አብረን መሆን የማንፈልገው ሰው እንደማይወደን ማወቅ ይረብሸናል። ሰዎች ነን። መወደድ፣ መፈለግ የሚባሉ ስሜቶችን እንዲሁ እንፈልጋቸዋለን። እነዚህን ስሜቶች መቀበል ከባድ ሊሆን ይችላል። ስለዚህ መጎዳት አለ፣ ጉዳት ይኖራል። ጉዳት አይኖርም ማለት አይደለም። ተቀበይ ሲባል ለመዳን ወይም ደግሞ ከዚህ ስሜት ለመውጣት የሚደረጉ ነገሮች ምንም አይነት ህመም የላቸውም ማለት አንችልም። ሰው ዝም ብሎ መንገድ ላይ ያናገረን ሰው ወይም የሆነ ነገር የተናገረን ሰው ሙሉ ቀን ሲረብሸን ይውላል አይደለም እና፣ የምንወደው አይደለም እና፣ ብዙ ነገር ያሳለፍነው ሰው ስንለያይ ይቅር እና፣ አንድ ሰው የተናገረንም ንግግር ይጎዳናል። ሶ መጎዳት የለውም ብዬ ልዋሻችሁ አልፈልግም። መጎዳት ይኖረዋል። ሶ ግን ጉዳቱን እንዴት አድርገን እናቅልለው እንዴት አድርገን የመዳን ሂደቱን እናፋጥ ነው የሚለውን ነው የምናወረው። ሶ የመጀመሪያው ነገር መቀበል ነው። ሁለተኛው ብሎክ ማድረግ ነው። ብሎክ ማድረግ ምናልባት ከዚህ በፊት የተጻጻፋችሁት ያወራችሁት ነገር ካለ እሱን ሊያስታውሱ የሚችሉ ነገ ነገሮችን በሙሉ ማጥፋት ማለት ነው። ስጦታዎችም ሊሆኑ ይችላሉ። እንዳልኩት ቻት ሂስትሪ ሊሆን ይችላል። ያወራችሁት የተነጋገራችሁት ነገር እንዴት መሰላችሁ? እነዚህ ነገሮች ደጋግሞ ማየት የመዳን ሂደቱን ወይም ደግሞ ጥሩ እንዲሰማችሁ፣ በነገራችን ላይ ይሄን ነገር እንደዚህ ብዬ ሳወራ አንዳንድ ሴቶች እንዴ እኔ ለሱ ብዬ እንደዚህ ይሆናለሁ፣ እንዴ እኔ ለምን እንደዚህ ውስጥ ገባለሁ ምናም የሚሉ ሰዎች አሉ። ይሄ ግን ትልቅ ስህተት ነው። ማንኛውም ሰው የሚወደውን ሰው ሲያጣ ይሰበራል፣ ይታመማል። ሶ ለዛ ነው የመዳን ሂደት የምንለው። ህመም አለው። ማንም ሰው ቢል ውሸቱን ነው። በቃ ወይም ደግሞ መጀመሪያውኑ የእውነት አልወደደም። አይደለም እስከ መጨረሻው ሊለያይ ይቅርና ለተወሰነ ጊዜ መራራቅ ያማል፣ ይከብዳል። ስለዚህ እኔ አልታመምኩም ወይም እንደዚህ ያልሆንም፣ ኧረ ነገሩ ተካበደ፣ ኧረ የዚህን ያህልማ አልደርስም ምናምን የሚሉ ነገሮችን እኔ በግሌ አልቀበልም፣ ምክንያቱም የፍቅር ስሜት በጣም ከባድ ስለሆነ ሰው የሚወዱት ጋር መለያየት በጣም ከባድ የሆነ ህመም አለሁ። ስለዚህ በተቻለሽ መጠን ከእርሱ ጋር የሚያገናኝሽን ነገር በሙሉ ማጥፋት አድቫይስ ይደረጋል። ለምሳሌ ያወራችሁት ነገር ካለ እንዳትደውለት፣ ስልኩንም ሊሆን ይችላል ብሎክ ማድረግ የእሱን ፕሮፋይል እንዳታይ ቼክ እንዳታደርጊም እንደዚሁ ብሎክ ማድረግ ይመከራል። ከሱ ጋር ያለሽን ኮኔክሽን የሚያጠፉ ነገሮችን እንዳታዩ እንዳታስታውሹ እንዳታስታውሹ ኢኒሴንስ በቃ ፊዚካል አደለ። ለምሳሌ ፎቶን እንዳታይ፣ ለምሳሌ ስልኩን ስታይ እንዳትደውይለት። እነዚህ እነዚህ ነገሮችን ማድረግ የተሻለ ነው። ይሄ በአይናችን የምናየው በጆሮችን የምንሰማው ነገር ሞር ኮኔክት ያደርገናል አደለ። ስለዚህ እነዛን ነገሮች ማጥፋት፣ እነዛን ነገሮች ላለማየት መሞከር፣ ፊዚካሊም በአካል የምትገናኙ ከሆነ ያንን ነገር ለመቀነስ፣ ያንን ነገር ላለማድረግ መሞከር ከዚህ ስሜት እስክትወጪ ድረስ የምትችይበት ሁኔታ ውስጥ ከሆንሽ ማለት ነው። ስለዚህ እነዚህን ነገሮች ማድረግ ሁለተኛው መንገድ ነው። ሶስተኛው ተተኪ ያዘጋጅለት። እንዴና ፊ ምን ማለትሽ ነው፣ ተተኪ ምንድን ነው እያላችሁኝ እንደሚሆን ገምታለሁ። ተተኪ ማለት ከሱ ጋር በነበርሽ ሰዓት ላይ አብራችሁ ሆናችሁ ተለያይታችሁ ከሆነ ማለት ነው። ይሄ ልክ ከመጀመሩም እንደማታገኙ ያወቅሽው ሰው ሳይሆን አብራችሁ ጊዜ አሳልፋችሁ ከዛ በኋላ ባለመግባባት፣ ባለመስማማት የተለያያችሁ ከሆነ ማለት ነው። ከሱ ጋር ሆነሽ የምታደርጋቸው ነገሮች ነበሩ። አብራችሁ ጊዜ ታሳልፋላችሁ። በስልክም የምታወሩበት የሆነ ሰዓት ይኖራል አይደለ? በነዚያ ሰዓት ላይ ሲቀር ያ ሁሉ ነገር ሲቀር የለመድሻቸው ነገሮች ስላሉ እሱም ማግኘት ትፈልጊያለሽ ይናፍቅሻል፣ መደወል ትፈልጊያለሽ ወይ ለመገናኘት ታስቢያለሽ የለመድሻቸው ልማዶች ስለሆኑ ማለት ነው ስለዚህ እነዚህ ነገሮች በሙሉ በሌሎች ነገሮች መተካት በጣም ትክክለኛ ነገር ነው ለምሳሌ እሱን የምታገኘው የነበረ ሰዓት ላይ ጓደኞች ማግኘት ሊሆን ይችላል ቤተሰቦች ማግኘት ሊሆን ይችላል መንፈሳዊ ቦታ መሄድ ሊሆን ይችላል ብቻ ምንም ይሁን ምን አክቲቪቲው የሆነ አክቲቪቲ ማድረግ በሆነ ነገር መተካት ዝም ብለሽ ቁጭ ካልሽ ግን ከሱ ጋር ያለሽ ነገር ነው የሚመጣብሽ። በዚህ ሰዓት እኮ እዚህ አልገኝም ነበረ ከሱ ጋር ሆን ነበር የሚለው ነገር ስለሚመጣብሽ ሞር ከባድ ያደርግብሻል። ስለዚህ ቶሎ ብለሽ በሌላ በአዲስ አክቲቪቲ መተካት፣ አዲስ ክላስ መጀመር ሊሆን ይችላል፣ አዲስ ቦታ መሄድ ሊሆን ይችላል፣ አዳዲስ ሰዎችን መተዋወቅ ሊሆን ይችላል። ግን በፍጹም ማድረግ የሌለብሽ ቶሎ ብለሽ ከሌላ ሰው ጋር የፍቅር ግንኙነት መጀመር ነው። ይሄ የበለጠ ጉዳት ውስጥ የበለጠ ባልዳነ ሕመም ላይ ሌላ ሕመም የሚጨምር ነገር ውስጥ ነው የሚከትሽ። ለጊዜው ማረሳሻ ሊሆን ይችላል ግን ደግሞ ማያዛልቅ ይሄ ነው እና፣ በተቻለሽ መጠን የሆነ ጥሩ የሚባሉ አዳዲስ ልማዶችን ስፖርት መስራት ሊሆን ይችላል፣ ከሰዎች ጋር የምታውቅ እንዳልኩት ክላስ መጀመር፣ የምትወጁ ነገር ላይ መማር፣ ብቻ አዳዲስ ነገሮችን ለማድረግ መሞከር፣ መተካት አክቲቪቲዎችን ከሱ ጋር የነበረሽን አክቲቪቲ በሌላ መተካት በጣም የሚሰራ ነገር። አራተኛ አልቅሺ፣ አሁን አልቅሺ፣ በደንብ አልቅሺ። የተሰማሽ ስሜት እንዲወጣልሽ ማልቀስ ካለብሽ አልቅሽ፣ ለሰዎች መናገር ካለብሽ ለሰዎች ንገሪ። ለምታምኛቸው፣ ለምትወጃቸው፣ ለሚረዱሽ፣ የተሰማሽን ስሜት ለማያቃልሉብሽ ሰዎች። አንዳንድ ሰዎች አሉ እንደዚህ ከፍቅረኛ ጋር ተለያቸው የተጣለ ታዲያም፣ ታካብጃለሽ፣ ተዋ፣ ቀረሽበት ምናም ብለው ነገሮችን በጣም የሚያቃልሉ አንቺ የሚሰማሽ ስሜት የማይገባቸው የማይረዱ ሰዎች አሉና፣ ስትናገሪም ለማን ነው የምናገረው የሚለውን ነገር በደንብ ማወቅ አለብሽ። ዋጋ ለሚሰጠው፣ ለሚገባው፣ ህመምሽ ለሚገባው አይዞሽ ለሚልሽ ሰው መንገር በጣም ያግዛል። እና ደግሞ ማልቀስ አሁን ብዙ ሰዎች ከተለያዩ በኋላ በተለይም ደግሞ እኛ ሴቶች ያው ኢጎ አለብን አይደለ? ሁላችንም ሰዎች ጋር ኢጎ አለብን፣ የተፈላጊነት ስሜት ምናምን ያችን ከነዚህ አይነት ነገሮች መውጣት አንፈልግም እና በቃ ለሱ ብዬ ደግሞ ላልቅስ ለሱ ብዬ ደግሞ እንደዚህ ይሰማኝ የሚለውን ነገር እንፈራና ራሳችንን ምንም እንዳልመሰለን፣ እንዳልተጎዳን ለማስመሰል እንጥራለን። ማስመሰል ማለት ነው የእውነት ስሜታችን ውስጣችን ያለው እና ይሄ ከላይ የምናሳየው የተለየ ነው። በቃ አምሮብን ለመውጣት እንሞክራለን። በቃ በጣም እኮ ተረብሸናል። እውነተኛው አእምሮብን የምንወጣበትን ቀን ማቅረብ ነው የሚሻለው። እሱን ደግሞ የምናደርገው ዛሬ ላይ ማልቀስ ካለብን ማልቀስ፣ ስሜታችንን መግለጽ፣ ስሜታችንን ማውጣት፣ ንዴታችንን መግለጽ ያስፈልጋል። ያንን ካላደረግን ግን ከሆነ ዓመት በኋላ ከሆነ ጊዜ በኋላ የሚፈነዳ ስሜት ውስጣችን ቀብረን እንደ መዞር ማለት ነው። ስለዚህ ሁሉ ነገር በጊዜው ሲሆን ጥሩ ነው። ማልቀስ ካለብሽ አልቅሺ። መናገር ካለብሽ ተናገሪ። መናደድ ካለብሽ ተናደጅ። ዛሬ ያላለቀሽው ነገር ነገ በብዙ ጥፍ በስቱ በቃ የሆነ ያላችሁ ነገር በስቱ ነገ የምታዝኝበትና የምታለቅሽበት ነገር ይፈጠራል። ስለዚህ ዛሬ በጊዜው የሚሰማሽን ስሜት አውጩ፣ ግለጩ ማለት ነው። አምስተኛ ምን አጣው ሳይሆን ምን ተማርኩ በይ። እርግጥ ነው የሚወዱትን ሰው ማጣት ቀላል ነገር አይደለም፣ ግን እንዳልኳችሁ መግቢያ ላይ የሆነ ነገር ሲፈጠር በህይወታችን የምንማርበት ወይም ደግሞ የምንደሰትበት ነገር ነው አልተደሰትንበትም ማለት በቃ ተምረንበት የምናልፈው ነገር ነው። የሆነ ሌሰን አለ ፈጣሪ ሊያስተምረን የፈለገው ሰው። በፍቅር ግንኙነቱ ምን ተማርሽ አንቺ? ያጠፋሽው ነገር አለ? ትክክለኛ ያልሆነው ምንድን ነው የሚለውን ነገር በደንብ አድርገሽ ራስሽን ጠይቂ። ይሄ የተማርሽበት የምታልፊው ነገር ነገ ተመሳሳይ ህይወት ውስጥ እንዳትገቢ፣ ተመሳሳይ ስህተቶችን እንዳትሰሪ ይጠብቅሻል። በቃ ምን ተማርኩ ከዚህ ምን ተማርኩ የሚለውን ነገር በደንብ ለራስሽ ጠይቂ። ይሄንን ስታደርጊ ምን ይሰማሻል? እንዳልኩት የመጣው ነገር አስተምሮሽ እንዳለፈ ፊል ታደርጊዋለሽ። ይሄን የምታደርጊው እንግዲህ ወደ መጨረሻዎቹ አካባቢ ላይ ስደርሽ ለምንድን ነው ምናምን የሚለውን ጥያቄ ሽንትታይ ና አሃ፣ ለበጎ ነው ለዚህ ነው ለካ ይሄን ይሄን ተማርኩ ለካ ለዚህ ነው የማይሆን ነገር የሆነው ለዚህ ነው ምናምን የሚሉ ነገሮችን ማለት ትጀምሪያለሽ። ብዙ ሰዎች ከበፊት ህይወታቸው ጋር ያልሰራበትን ምክንያት ሲያወሩ በቃ እንደተማሩበት ነው የሚገልጹት እና ያ ጊዜ እንዲያጥርልሽ በተቻለሽ መጠን ምን ልማር ከዚህ ምንድን ነው ጥፋቱ ማን የማን ጥፋት ነው እንዴት ነው መሆን ያለበት ቀጣይስ የሚለውን ነገር በደንብ አድርገሽ ራስሽን ጠይቂ ይሄ በጣም አስፈላጊ ነገር ነው አሁን ያለሽበት ፖይንት ላይ ሆነች ስታዩ ትንሽ ሊከብድ ይችላል ግን ወደፊት ደግሞ አለ ፊውቸር ደግሞ አለ አሁን ላይ የምታደርጊው ነገር ነገሽንም የሚያበላሽ መሆን የለበትም እና ምን ተማርኩ ብለሽ ራስሽን ጠይቂ በመጨረሻ ደረጃ ያስቀመጥኩልሽ ነገር ደግሞ ይቅርታ አድርጊለት የሚለውን ነው። በነገራችን ላይ ብዙ ሰዎች ይቅርታ ማድረግን ስናነሳ ለዛ ሰው ፌቨር እንደመስራት ያንን ሰው እንዴት ነው እንደ መጥቀም አድርገው ያያሉ። እውነት ለመናገር ግን ይቅርታ በመጀመሪያ ደረጃ የሚጠቅመው እኛን ራሳችን ነው። ሰዎችን ይቅር ስንል በውስጣችን ያለ ነገርን ነፃ እናደርጋለን። ፍሪ ይሆናል ውስጣችን ማለት ነው። ግን ይቅርታ አላረግንላቸውም ማለት እነዚ ሰዎች እኮ በድለውን፣ አስቀይመውን፣ እረስተውን ሄደዋል፣ ምናልባትም ማለት ነው። እኛ ግን አረሳ ናቸውም፣ ሁል ጊዜ የበደሉንን በደል እናስባለን። ስለዚህ ማን ነው ያሸነፈው ማለት ነው? እነዚ ሰዎች አሸነፉ ማለት ነው። በድሏቸው አሸነፉ። ምክንያቱም በእናንተ ልብ ውስጥ ሁሌ እንደነገሱ ይኖራሉ። ሁሌ ስታስታውሷቸው ሁሌ ስማቸውን ስጠሩ ትኖራላችሁ ማለት ነው። ከዚህ በላይ ምን አለ ሰው? እናንተ ጋር በቃ ሁሌ እንድታስታውሱት የሚያደርግ ነገርን ጥሎ ከመሄድ በላይ ምን አለ? በጥሩም ባይሆን ነው የምላችሁ። ስለዚህ በተቻላችሁ መጠን ያንን ሰው መርሳት የምትፈልጉ ከሆነ ይቅርታ አድርጉለት በቃ። በድሏችሁ የሄደ ሰው፣ አስከፍቷችሁ የሄደ ሰው ከሆነ ይቅርታ አድርጉለት። ይቅርታ ስታደርጉለት ትረሱታላችሁ። ይቅርታ ካላደረጋችሁለት፣ ያደረጋችሁለት ግን ሁሌ ጊዜ የበደላችሁን ነገር ስለምታስታውሱ በፍጹም ከአይምሯችሁ አይጠፋም። ስለዚህ ከእናንተ ጋር እንዳለ ይኖራል እናንተ ማትረሱትም ያፔንም እየጨመረ እየጨመረ ሁል ጊዜ እየረበሻችሁ ይኖራል ማለት ነው። ስለዚህ ሰው መርሳት የምትፈልጉ ከሆነ ይቅርታ አድርጉለት ይቅር በሉት እነዚህን ስድስት ነገሮች በመጠቀም እንግዲህ የወደዳችሁትን ያፈቀራችሁትን አብራችሁ መሆን ማትችሉ የተለያችሁትን ሰው መርሳት ትችላላችሁ ማለት ነው ከዚህም በተጨማሪ ደግሞ እንደ የእምነታችሁ እንደ ሃይማኖታችሁ ከዚህ ስሜት ለመውጣት ጸሎት አድርጉ በጸሎት የማይፈታ በጸሎት የማይመለስ ነገር የለም ብዬ ነው የማስበው እኔ በግል ስለዚህ የዛሬው ቪዲዮ ይህንን ይመስል ነበር እንደ ጠቀማችሁ አልጠራጠርም እንዴት አገኛችሁት እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ ቪዲዮን ላይክ ማድረግ እንዳትረሱ እና ደግሞ ይጠቅመዋል ይጠቅማታል ለምትሏት ለእህታችሁ፣ ለጓደኛችሁ፣ ለቤተሰብ፣ ለወዳጅ ዘመዳችሁም ዘመዳቹም ይሄን ቪዲዮ ሼር አድርጉላችሁ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ውድ አደርጋችኋለሁ።